እኔ ራሴ አንድ ነገር እንግዲህ ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድ ሁለት ነው ተክለሃይማኖት ገድላቸው ከተደበበበት ቦታ ጦም አያድርም ተብሎ እስቲያ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አልን። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉን እናትም ነበሩ፣ ከአዲስ አበባ መጡን። አንበላም ብለን ተኛ። ሁለት ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝተን ብለን አልተናገርንም፣ ንፍሮ ሰታን በልተን አድረናል። ማንም ሰው እብድ ቢሆን ጅልሰ ቢሆን ዘማዊ ቢሆን ንጹሕ ቢሆን ተክለ ሃይማኖት ጠብጦ ማያሳድር። የእውነት አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት የተክለ ሃይማኖት ገርል ከተደበበቱ አጋን አጋንን ስልጣን የላቸው። ይህን ጥንቈላ ምናምን እንዲህ ያለ አገር ሥራ የሚፈቱ አገር አሉ አሉ፣ አትድከሙ። የተክለ ሃይማኖትን ገርል ግዙና ከቤታችሁ በቀን በቀን አንዳንድ ምዕራፍ ደገሙ። እንጀራ ይሰጧችኋል። ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛይ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ድግ የለም። በእውነቱ ዘባን ከመሰማይታት ጸሎቱ ውሂዝ ከመማይ ውሂዝ ዘይነጽፍ ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላይክት ተክለሃይማኖት፣ አንድ ሰው አይደሉም፣ ብዙ ሰው ናቸው። መላክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባይታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ተሃራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለሃይማኖት ሁሉንም ናቸው። እንዲህ አሉትን ወቋቸው። ተክለሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ፣ እርግጠኛ ሁኜ ነግራችኋል። አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል።